አበዳሎኝ ለየለት ማንም ሳያልፍ በኔ እውነት ደናቶነ ማሉኝ ካልተውካት አንዱ ጫፍ ሌላን ሲጀምር ምሽት በንጋት ሲበስር

ራሳችን የሚያስላቸው ራሳችን የምታጠፉበት የምታዝኑት ምንድን ነው ምክንያቱ? ዜማ ሆኖ ለቅሶ አይታ የምንሰማው ጠዋት ማታ የጨቅላምባ ደርቆ ፊት ላይ ዝም ያልኔተውን ክፉ ስናይ ሳናየው ጎን ያለውን የእኛን መንገድ ስንሄድ ለዘመነኝነቱ ባጉል ባህል ስንነብ

መራቅ በቃ የሆነ ሰው አልፈልግም፣ ምናምን በቃ ከሰው ርቄ መኖር እፈልጋለሁ ምናምን ነው የሚለኝ። በጣም እያስጨነቀኝ ነው። ይህው ዛሬ ራሱ እኔ ሳይነግረኝ ከቤት እያምናምን ያው ከቤት መውጣት ማለት የሚሄድበት ቦታ ሳይነግረኝ እዚህ ቦታ እኔ ሳይለኝ በቃ ትንሽ ቅያሜ ያለ ትንሽ የተቀያየሙት ነገር አለ። ምን ብዬ እንደምናገር አላቅም። ያው ሚስጥር ከሆነ እንደ ሚስጥር ይያዛል ነው መፍታት ካለባቸው ሁለታቸው መፍታት ይችላሉ ቁጭ ብለው። ግን ይሄ በስሜታዊነት የሚወሰነው ነገር ከባድ ነው። ዊና በቃ እኔ እንዴት እንደያዝኩት እኔ ነኝ የማውቀው። እንዴት እንደደረስኩበት አይታችኋል አይደለ? ታክሲ ይዤ በዛ በኩል ዞሬ ባላገኘው አይያዝልኝ ምልጅ እኔ ቤተሰቦች በጣም ጭንቀት ላይ ነኝ። በቃ የዚህ ልጅ ነገር በጣም እያሳሰበኝ ነው። የማየውን ነገር እንዳያስን እየፈራሁኝ ነው። የማየውን ነገር በስሜታዊነት ማየውን ውስጥ እንዲገባ እሺ ምን ብዬ ነው የሚይዘው? ምን ብዬ ነው የሚይዘው? ይህ ልጅ በማርያም ያው እዛች ጋ አሁን እያ ቢዛ ቁጭ አድርገዋለች። ማለት ይሄ ጉዳይ ሕጻን ልጅ አይደለም፣ አድጋል። ትልቅ ሰው ነህ። እናንተም ትልቅ ሰዎች ናቸው። የቤተሰብ ነገር ከሆነ በቤተሰብ መጨረስ አለባችሁ። ያንተ ጉዳይ የፍቅረኛ ጉዳይ ከሆነ ከፍቅረኛ ጋር ቁጭ ማለት አለባችሁ። እኔ በማን እንደማስመክረው በማን እንደማስቆጣው ግራ ገባኝ። በማን እንደማስመክረው ብቻ ነው ግራ ይገባኝ። የምትሰበቱ ግራ ግብት ብሎኛል። የማደረገው ነገር ነው ይገባኝ። አብሪኮ የሆነ እንደ ሀሳብ ለምለም ጋር ደውልላት እንዴ ቤት ገብቼ ይሻላል። እግዚአብሔር ያለኝ አማራጭ ለምለም፣ እዚህ የለችም ግን በስልክ ቪዲዮ ኮል ከለምለም ጋር ባገናኛቸው ለምለም ትንሽ ብትቆጣውና ብትለው፣ እኔ ቢያንስ በቃ እንደዛ ነው የመጣልኝ። ለምለም ቢያንስ ቪዲዮ ኮል ደውዬላት ለምለም ብትቆጣውና ብትለው እዛ ያለውን ነገር ቢያንስ ለምለም ለማስተካከል ትሞክራለች። ከኛ ይልቅ ለምለም በሰል ያለች ሰው ነች። እኔ ዊናን እኔ መመክረውስ ልጅ አይደለም የኔ ኩያ ነው። ትልቅ ሰው ነው አድጓል፣ ግን ከኛ በላይ በሳል የሆነች እህት አለችኝና ለለምለም ብደውልላት ቪዲዮ ኮል ቢያወሩ የተሻለ ነው። እኔ አሁን እንዴት በቃ አትጩሁበት፣ እንደዚህ አይደለም ተረጋግተን መከረው። እኔ እግዚአብሔርን ቤተሰቦቼ ሶስት ቀን ማታ ማታ እኔና አያ በቃ ሶስት ቀን ተረጋግተን ከቪዲዮዎች አውርቸዋል። ግን ከአቅሜ በላይ ስለሆነ ነው እምጮሁበት። በቃ ሰው ካልሰማችሁ ካላዳመጣችሁ፣ ቢያንስ እየጩ እየጩችሁ ነው ማስረዳት ምትችሉ። እኔ እንደዛ ነው በቃ እኔ ባህሪዬ ነው በቃ ቤተሰቦች፣ ይቅርታ አድርጉልኝ። አትጩሁበት እያላችሁ ነው ባለፈው። በቃ ይቅርታ ግን በቃ እኔ አልችልም። ስሜት ያይዞን እንደዛ ነ ምን ብዬ እንደምናገረው አላውቅም? ምን ብዬ እንደምጮሁበት አላውቅም? ይሄ ይሄው፣ ዛሬ ሳይነግረኝ ቤቱን ለቆ ሊወጣ ነበር ለህያ ብቻ ነግሯት፣ ከወጣ በኋላ ደውሎልኝ ነው። እኔ ሮጬ ቤት ገብቼ ዊናስ ምን የለም ቤቱን ለቆ ወጥቷል። ባልመለሰው ይሄ ልጅ የማይሆን ውሳኔ ሊወስን ይችላል። ግን አጠገቡ እኔ ግዴታ አስፈልገዋለሁ። መጮህ አለብኝ፣ መናገር አለብኝ። ሲናገሩት ደግሞ አይሰማም ይሄ ልጅ። እኔ እንዴት ብዬ እንደምናገር አላቀም

እሺ ምንድነው? የምትፈልገው ዊና ነገረኝ። እኔ የምትፈልገው ብቻ ነገረኝ። ይሄን ነው የምፈልገው በለኝ ነገረኝ። ይሄ ይሄ ነው ይሄ ይሟላልኝ፣ ይስተካከልልኝ በል። እሺ የሚሟላ ነገር ነው ምንድነው? እሺ የምትፈልገው ዊና ምንድነው? ዊና ምን የጎደለ ነገር አለሽ? እኔ ጋጣው ነገር አለ። እኔ ጓደኛ ጋጣው ነገር አለ። ለምንድን ነው ከሱ አንግል የምታየው? በቃ አንግል አይደለም። አንግል አትደብቀኝ። ለምን እኔ አንተ ምርጥ ከንሽ ከወንድም በላይ ከተጨነኩኝ ይያለው፣ እሺ አልኩኝ። አላልከኝም አላልከኝም፣ ግን በቃ እኔ ህሊኔ በጣም እየተበጠበጠ ነው። ከሁሉም ሰው በላይ እኮ አንተ ትረዳኛለህ ብዬ ነው አንተ ጋር የመጣሁት። እሺ በላዱ በቃ ህሊኔ ነፃ ማድረግ ፈለኩኝ። እሺ ይሄ ቦታ በለኝ፣ ነግረኝ እሺ ይሄ ቦታ በለኝ። ተነስተህ የሄድክ እኔ በሌለውበት ነገረኝ። እሺ አሁን እንዴት ብዬ በታክሲ ዞሬ ነው ይደረስኩብኝ? ውይና ባትደውልልኝ እኮ ነው ማለት አንተ ባትደውልልኝ ነገራት ነው የወጣው። ነገረኝ። እሺ ይሄ ነው የምፈልገው በለኝ። ነገር እየጨነቀኝ ነው

ምን እሺ፣ ይበለኝ። እኔ ይውል የሆነ ማውቃቸው ዘመዶች አሉ። የት የት? ደጀን አካባቢ፣ ወደ ደጀን አማራ ክልል ነው ደጀን። አዎ፣ የደጀን

እሺ፣ የት ልሂድ? ውሃ ጋር ሂጅ፣ ልረድ እያለች አዳዳም ለምለምን እረፍት ሀሳቱኝ፣ እኮ እዩ፣ እረፍት ሀሳቱኝ። ለምለምን እፈልገዋለሁ፣ አወራዋለሁ፣ እፈልጋለሁ ነው ቀጥታው። ለቤት እንመለስ። ቤት ከገባን በኋላ ለምለምን ተናግራታለች። በቃ አወራዋለሁ ብላለች፣ ማናገር እፈልጋለሁ ብላለች። አገናኛለሁ ከለምለም ጋር ተነስ። ደጀን፣ ደጀን የምትለይ ያ የትና የት? ደጀን ማለት እኮ ሩቅ ነው፣ አማራ ክልል ነው። ዘመድ ወደ አማራ ክልል እስኪ ተረጋግተን ተረጋግተህ ከሆነ እንደ መሰለ ሰው ነው። አራበቃ አንተ ህፃን ልጅ ነህ እንዴ? ትልቅ ሰው እኮ ነህ። አይምሮ ላይ የሚመጣው በቃ የማይሆን ነገር፣ መድኃኒት መዋጥ፣ መጠጣት፣ ምናምን ነገር፣ ራስ መሳት። አይምሮ ልክ አይደለም፣ አይምሮ ልክ አይደለም። ተረጋጋ። ፀበል እንጀምራለን፣ ሱባኤን ይዛለን። እሺ ቡታጅራ ልሂድ። አዳምጠኝ። ለምለምን አገናኛለሁ። ከለምለም ጋር ታወሩና ሼፍ ዊና ነገርኩህ እኮ በቃ ለምለምን አውራት መጀመሪያ ተየደ ነው አይደለ? በሰላም ማለት ነው። እኔ ሳራ ግን የትም ቦታ መሄድ አትችልም ነው። ዊና ኤፍሬም ጋ እንዳለ ነው የሚታወቀው ሳትነግረኝ ነገር አንተ ህፃን ልጅ ነው ወይ? ህፃን ልጅ ነው? ህፃን ልጅ እኮ አይደለም ወይ አንተ እኮ። እኔና እያበነኛን ጓደኞችን እምትመክርበት እድሜ ላይ ነው። እንደ ህፃን ልጅ የማይሆን ውሳኔ ምን ማለት ነው ወይ? እስኪ ይበለኝ ሺ ሰላም፣ አ ተረጋግተህ ቁጭ እንበል፣ ቤት ውስጥ ቁጭ በል። እሺ፣ ይስተካከላል። ወደ ራስ የምትመለስበት መንገድ ብዙ አለው። ይህን ምን አንተ እኮ ምን ምን፣ እሺ፣ ምን ጠበኩ እኮ እስከ ዛሬ። እንግባ ወደ ቤት፣ ወደ ቤት ነው። አይ ከብድም ወይ በልብ ያለን ሰው መርሳት አይከብድሞይ አይከብድሞይ። እስኪ አንቺኑ ልጠይቅሽ ባንዲል ይቆርጣለሁ። አይከብድሞይ በልብ ያለን ሰው መርሳት አይከብድሞይ አይከብድም ኦይ እስኪ አንቺም ለጠይቅሽ ባንድለ ይቆርጣል። እንዴት እንዳጋተኝ እንጂ እስኪ ላሽ እናአንደ ይሄ ጉሉኛል እምትለው ነገር ንገለኝሽ። እኔ እንደጓደኝነት በቃ ሳትደብቀኝ፣ ይህ ነገር ይሄ እንደዚህ ይሆናል በለኝ። አራት ቀን አምስት ቀን ለወራ ሞክሬያለሁ። አይደለ እኔ ከም እሺ፣ እንደ ጓደኛ በቃ እኔ ፍሬም፣ ከምን ላይ የጎደለብኝ ብዙ ነገር በቃ የሚያስጨንቅ ነገር ነገር፣ እሺ፣ ነገር የሚያስጨንቅ ነገር ሚስጥር ነው። አዎ ሚስጥር ነው። እሺ አይደለ፣ ሚስጥር ነው። አዎ ፍሬም፣ አዎ በቃ ሚስጥር ከሆነ ኢትስ ኦኬ። ግን እኔ አንድ ነገር መናገር እንፈልገው ነገር አለ ያለውን ኬዝ እዛ የነበረውን ነገር የተፈጠረውን ነገር እንዳለ ሁሉም ሰው ያቀላ አይደለ፣ አይደለ፣ በስነ ስርዓት ቆመ፣ እንዲህ እንዲህ ነው፣ እንዲህ ተፈጥሯል ብለህ አስረዳ። መገናኘት ካለባችሁ ግድ ነው ነው መርሳት ነው ወይ ጤንነት? የትነሽ የትነሽ የትነሽ ህስቃይን ባየሽ

ካልተው ካት መርሳት ነው ወይ ጤንነት? የትነሽ የትነሽ የትነሽ ህመሜን ስቃይን ባየሽ

ምን ሆነክ ነው? ራሱን ሊያጠፋ ነው ምናምን የሚለኝ፣ ምንድን ነው አንተ? ያማን እንዴ እንዲህ አዲስ አበባ ለብቻ የተመሰረተ ሳይጣናለ እንዴ? ራሳችሁን የሚያስችላችሁ ራሳችሁን የምታጠፉበት የምታግኑት ምንድን ነው ምክንያቱ? ወጣት አይደለም። ምን ሆነህ ነው? እንኳን አንተ እኔ እንኳን ዛሬ አምሳ ሺህ ብር ተቃጥቼ ይኸውልህ ዕቃ ትንሳል። ቆርጥ እራሴን ላጥፋ አልኩ። ነገ ፈጣሪ ያውቃል። ምን ሆነህ ነው? እንደዚህ አይነት ነገር ማሰብ ራሱ ከምን የተነሳ ነው? እንዴት ማለት በአይምሮ እራሱ ለምን መጣ? ምን ለሊ በቃ ትቼዋለሁ እኮ እሱን። እኔ አሁን ይኸውልሽ፣ እኔ ሕሊናዬን ሰላም እንዲያገኝ በቃ የሆነ ቦታ ለሂ ዴፊ የሆነ ቦታ የሆኑ ዘመዶች ነበሩኛ ማለት አሉኝ። ባለፈው እንትን ያልኳቸውና እነሱ ያሉት እዛ ደጀን ነው ደብረ ማርቆስ ከፈለሽ ማለት ነው። ዛሬ ምንደጀን ነው? አረና አንተ ዝም ብለህ እኔ ጋና አብዛኛው ቤት ትሆናለህ። ማርያምን እንዴ ማንም ይመጣብህ የለም፣ የሚያይህ የለም። ከራስህ ጋራ በደንብ ታወራለህ። ምን እንደምትፈልግ ምን እንደሚያስፈልግህ ራስን ካዳምጥና ለራስ መልስ ትሰጣለህ። ስለዚህ ና እኔ ጋ ዛሬ ና። ብታጀራ እሺ እመጣለሁ። ለሊ ማን አንተ ታላቅ ነህ፣ መካሪ ነህ ሰው የምትል ሰው ነው። ዛሬ ምንድን ነው አንተ ጋር ሲደርስ እንደዚህ አይነት ነገር፣ ምን አይነት ውሳኔ ከምን ማለት የማይመስል ነገር ነው በእውነት ያረከው ነገር፣ በጣም ያስደነገጠኝ ፍሬም በነገረኝ ልፍ አይደለም ግን በጣም ነው ደንግጬ የነበረው። እሺ ይመጣሉኝ ለልዬ፣ እናወራለን እኮና ዛሬ ዛሬና ታላ ዛሬና እሺ ዛሬ ይመጣል ነው በቃ አድሮ ነገ ይመጣል ነገ ይመጣል አድሮ ነገ ይመጣል መርሀባ በቃ ከየም ታገ ኤፍሬም ላከው እሺ እጠብቀዋለሁ የትኛውም ፈተና አልፈዋለሁ። እጥ እኔ ጎበዝ ነኝ ወጣት ነኝ ብለህ ማሰብ ነው እንጂ ያለብን እንዴትስ ማለት የማይመስል ነገር ነው። እና እኔ በጣም ነበረ የደነገብኩት ግን ለመልካም ነው። እራሳችን ጠብቁ እስኪ ገቢዎች የሆነ በቃ ስክሪም፣ ምን ምኑ ነው? ይደወልክላት ማወቅ አለበት። ለምን እና ማወቅ አለበት? ከኛ አልፎ ሰው ከኛ አልፎ ሰው ላይ እንትኑን እንጫ ነው። ሁሉም ነገር ማወቅ አለበት። አሁን የሚቀረኝ እናተ ጋር መደወል ነው። እናተም ጋር ተው፣ በማርያም በእግዚአብሔር በቃ እሺ፣ እሺ። ለምን ለምን ጋር መደወል ምን ይሄ በለኛ ያስቆጣል። ወይና መቆጣት አለ መቆጣት አይደለም። ይሄ ፍሬም ሰው ላይ ለምን እንቀናለን? አንተናችንን አዳምጠኝ። ከኛ ለምለም ትሻላለች። በቃ ነገራቶችን ለማስተካከል ለምለም ትሻላለች። እያየውክ እኮ ሌላ ውስጥ ልትገባ ነው። የማላውቀው ወይና ነው እየሆንክብኛለህ። እሺ እሺ፣ አሁን ምን ላድርግ እኔ? ይሄንን ምን አላውቀውም፣ ይሄንን ምን አላውቀውም እያልኩ ነው። ለምለም ለምን ተቆጣች አሁን ድጋሚ ተግባተናል አለ ይወራሉት እሺ ፍሬም፣ እሺ ምን አድርግ? እሺ ምን ላድርግ? በቃ ትሄዳለህ፣ ከለምለም ጋር ያለውን ነገር ታወራላችሁ። ማስተካከል ካለብህ አስተካክለህ ትመጣለህ። የሚከብድ ነገር ከሆነ ከአቅም በላይ ከሆነ ለፈጣሪ መተው ነው። ከዛስ እራስህን ነፃ፣ ወይ ገዳም እንሄዳለን ወይ ፀበል ትጀምራለህ